ክቡራን ተመልካቾቻችን እንግዲህ በዛሬ እለት የብልፅግና ከፍተኛ አመራሮች በአዲስ አበባ ከተማ የተሰሩ የተለያዩ ልማቶችን ከማለዳው ተነሰው እየጎበኙ ይገኛሉ። ለአስር ቀናት በአዳማ ከተማ የተለያዩ ሀገራዊ ርዕሰ ጉዳዮች ላይ ሲወያዩ ቆይተው በዛሬ ላይ ከማለዳው ተነሰው በአዲስ አበባ ከተማ በመከተም የተለያዩ በከተማይቱ የተሰሩ የልማት ስራዎችን እየጎበኙ ይገኛሉ ከልማት ስራዎቹ አንደኛው የሆነውን አራዳ ፓርክ ውስጥ የተሰሩ መልከ ብዙ ልማቶችን እየጎበኙ ይገኛሉ። የወንዝ ዳርቻ ጨምሮ ማለት ነው። ከዚህ ጋር ተያይዞ አንድ እንግዳ ከጎን ይገኛል። ከእሳቸው ጋር ትንሽ ቆይታ እናደርጋለን። እስኪ አመሰግናለሁ፣ እንተዋወቅ እስኪ ኬት ነው? አመሰግናለሁ። አዳነ ተክለ ጊዮርጊስ ይባላለሁ። ሰልጣኝ ነኝ ከሻሸመኔ ከተማ አስተዳደር አመሰግናለሁ እንግዲህ፣ ከማለዳው ተነስታችሁ በአዲስ አበባ ከተማ እየተሰሩ ያሉ ስራዎችን እየጎበኙ ይገኛሉ። አዲስ አበባን እንዴት አገኟት? እስኪ ምን ትመስላለች? በተለይ አሁን እየጎበኛችሁ ያላችሁትን የአራዳ ፓርክ እንዴት አገኛችሁት? አዲስ አበባን ከዚህ በፊት ከምናውቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየሁበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ቀን እየሰራ እንደሆነ ና አገርን የሚለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል መልካም ስራ እየተሰራ እንደሆነ ነው ያየሁት። ፓርቲያችን ከዚሁ አጋጣሚ ጋር እዚህ አካባቢ አሁን የምናየው እኔ በፊት ከማውቀው ና በአሁኑ ሰዓት ደግሞ ያለው በጣም ገርም ነው። እሪ በንከቱና ዶሮ ማነቂያ የምባል አካባቢ ነው። ምን ያክል ፓርቲያችን ሰው ተኮር እንደሆነ፣ ምን ያክል ፓርቲያችን አካባቢን በማጽዳትና ለዜጎች ምቹ ኑሮ እንዲፈጥር ምቹ የወንዞች ዳር አገልግሎትን በእንደዚህ አይነት ሁኔታ ጽዱ መደረጉ ለኝኔ አስደማሚ ስራዎች ናቸው የተሰሩት ብዬ ነው የምወስደው። በተለይ አዲስ አበባን የብልጽግና ተምሳሌት ከማድረግ አንጻር መልከ ብዙ ስራዎች እየተሰሩ ይገኛሉ። ከዛ አንጻር የብልጽግና ተምሳሌትነቷን ከማረጋገጥ አንጻር ያየኋቸው የተመለከትኳቸው ስራዎች ምን ያህል መለኪያ ሊሆኑ ይችላሉ? እኔ እኔ መለኪያ የለኝም። እኔ መለኪያ የለኝም። በየትኛውም ስርዓት ውስጥ አዲስ አበባ በእንደዚህ አይነት ሁኔታ የልማት ስራዊ ተሰርቶ አይታወቅም። ቤትኛውም ስርዓት ሂስቶሪካሊም እንደምናውቀው የተረሳች ትኩረት የተነፈጋት ከተማ ናት። ግን አዲስ አበባ በእንደዚህ አይነት ሁኔታ በአሁኑ ሰዓት ለፓርቲያችን ከፓርቲያችን ትኩረት ተሰጥቶ በእንደዚህ አይነት ሁኔታ አምራ ውባ ተደምቃ ለብልጽግና ተምሳሌት መሆኗ ለብልጽግና ሞዴል መሆኗ ለኑሮ ምቹ የሆነች ከተማ እንደዚሁም ደግሞ ዓለም አቀፍ የተለያየ ስብሰባ የምካሄድባት ከተማ እራሷን የምመጥን የክብር ቦታ ላይ እንድታርፍ የተደረገች ነው ብዬ ነው የምወስደው። ተመልካዮቻችን አሁን የምንገኘው በአራዳ ፓርክ ውስጥ ነው። የብልጽግና ፓርቲ ከፍተኛ የስራ አመራሮች በአዳማ ስልጠናን ካጠናቀቁ በኋላ አሁን ላይ ደግሞ የአዲስ አበባ እየተከናወኑ የሚገኙ የልማት ስራዎችን እየጎበኙ ይገኛሉ። ከጎብኚዎቹ መካከል ደግሞ የጋምቤላ ክልል የእንስሳትና አሳ ሀብት ልማት ቢሮ ኃላፊ የሆኑትን ወይዘሮ ክሪምስን አግኝተናል። ስሜታቸውን እንጋራለን። አብራችን ሆኑ። ስሜ ወይዘሮ ክሪምስ ሌሮ እባላለሁ። ከጋምቤላ ክልል እንስሳትና አሳ ሀብት ልማት ቢሮ ኃላፊ ነው። በጣም ደስ የሚል ነገር ነው። እኔ በጣም የሚያስደስትና የሚያዝናና ሆኖ ነው ያየነው። ሀገራችንን ሀገራችንን በዚሁ ደረጃ በዚሁ ልክ ማየታችን በጣም ደስታን ፈጥሮብናል። የመደመርን የማንሰራራትን የተጀመሩ ጅምሮች ከዚህ በፊት አይሆንም የሚሉትን ነገር በተግባር አሳይተን በተግባር ተሰርቶ ስናሳይ በጣም የሚያስደስትና የአካባቢውን ማህበረሰብ አይምሯቸውን ሪፍሬሽ የሚያደርጉበት ጤንነታቸውን የሚጠብቁበት። በፊት ከነበረው እዚህን አካባቢ አሁን እኔ በፊት አውቀዋለሁ። በጣም እስከ መርሳት ድረስ አሁን እንደሌላ ሰፈር ነው የሆነብኝ። ኦስሎ ካፌ ነበር ይሄ ነበር እኮ የተባለ እየመጣንበት ድሮ የሚታወቁ ትንሳኤ ምናምን የሚባሉት እንትኖች ነበሩ እዚህ። አሁን እነዛን ሁሉ የረሳውበት ደረጃ ነው ሀገሬ ሀገሬ በዚህ በዚህ ደረጃ ማየቴ ያው ከዚህ በፊት ውጪ ሄደን ያየናቸውን ነገር ነው። አሁን እዚያ ያየ ነው። እኛ ሀገር ላይ ቤት ብቻ እንዳለና በቃ እንደዚህ አይነት ፍሪ የሆነ ቦታ እንደሌለ አይነት ነገር በፊት እንገነዘብ ነበር። አሁን ግን የመደመር እሳቤ የብልጽግና ፓርቲ ስራ ከጀመረ ሆዲ በተግባራት በተግባር ያለውን የተናገረውን በተግባር እንደዚህ ማሳየቱ በጣም ትልቅ ደረጃና የሚያስደስት ከገለጻው ጋር ያየነውና አሁን ደግሞ እዚህ በተግባር በገለጻ የታየውን በተግባር ማየት እንደሚቻል ያየንበት ሁኔታ አለ። በመፍጠንና እና መፍጠር የሚለውንም ይኸው እዚህ ጋር የተፈጠሩት ፏፏቴዎች ያልነበሩ ፏፏቴዎች በፊት ለሽታ ለጤና ችግር የሚዳርጉ የነበሩ ወንዞች ዳርቻ እንደዚህ ለምቶ ማየታችን በጣም ለሀገራችን ትልቅ ነገር ነው። ለልጆቻችን ለወደፊት የሚመጡ ትውልድ በጣም ጥሩ የሆነ እይታን ነው የሰጠናቸው። አሁን በእንደዚሁ ልክ እየተደረገ ያለው ጉብኝት ይሄ ጉብኝት የስልጠናውም አካል ነው። ከዛ ከስልጠናው የተረዳነውን እዚህ በተግባር መከናወኑን አይተን ሁሉም ደግሞ በየአካባቢው የሚሰራበትን ኃይል እና ቁርጠኝነትን የሚፈጥር እይታን ነው አሁን ያየነው። እዚጋ አዲስ አበባ ደግሞ አሁን እያስጎበኘችው ያለውን እኛም ወስደነው እዛው እንድንተገብረው ነው። ስለዚህ ይሄ አሁን በጣም እኛ ከዚህ ስንሄድም ያው ያሉት አካባቢ እዚህ ጥሩ ነገር አይተን እዛም ተመሳሳይ ኢትዮጵያን መፍጠር ስላለብን እዛም ሄደን በዚሁ በሙሉ አቅም

ክቡራን ተመልካቾቻችን አሁንም ቆይታችሁ ከኛ ጋር ይሁን እንላለን። የብልፅግና ፓርቲ ከፍተኛ አመራሮች ከአስር ቀን ስልጠና በኋላ በአዲስ አበባ ከተማ እየተሰሩ ያሉና ተሰርተው ያለቁ የልማት ስራዎችን በተለይ ደግሞ የወንዝ ዳርቻ ልማት ስራዎችን በአሁኑ ሰዓት እየጎበኙ ይገኛሉ። አሁንም የምንገኘው አዲስ አራዳ ፓርክ ውስጥ ነው። ተመልካቾቻችን፣ እነዚህ የብልፅግና ከፍተኛ አመራሮች ምን አይነት ተሞክሮ እየወሰዱ እንዳሉ እንጠይቃቸዋለን። አሁንም ከጎኔ አንድ እንግድ አለ። ምን አይነት ስሜት እንዳለው እንጠይቃቸዋለን። ቆይታችሁ አብራችሁ ከኛ ጋር ይሁን። ከጋምቤላ ነው የመጣሁት፣ ስሜ ቶማስ የማሎ ይባላል። ዛሬ ለመጀመሪያ ጊዜ አይደለም። ያው አዲስ አበባ እየተሰሩ ያሉት መሰረተ ልማቶች በጣም በርካቶች ናቸው፣ ለትውልድ እየተሰራ መሆኑን የሚያሳዩ ናቸውና ስለ እውነት ይህን አካባቢ በደንብ አውቋለሁ። ከዚህ በፊትም ቢሆን በዚህ መልኩ ሳይሆን በዚህ ከዚህ በግልባጩ ማለት ነው እና ከፍትያ የሆነ ችግር የነበረበት እዚህ አካባቢ ሰውም አይደለም እንትን ሰው ራሱ መድረስ የማይችልበት፣ ግን አሁን ዛሬ የዚህ የወንዝ ዳርቻ ፕሮጀክት በሚጀመርበት ጊዜ ወንዞች የአረንጓዴ ልማት ኮሪደር እንዲሆኑ የኢኮኖሚ አቅም እንዲያሳድጉ እንግዲህ ክሊን አካባቢ ዜጎች ጤናማ ዜጋ እንዲሆኑ የማድረግ ስራ እና ልጆች ተዝናንተው ዜጎች ተዝናንተው ሕይወታቸው እንዲታደስ የሚያደርግ ነው እና በጣም ከፍተኛ የሆነ ስራ ነው የተሰራ። ስለዚህ ይሄ ስራ በተጀመረው አግባብ መቀጠል መቻል አለበት ሌሎች ክልሎች በክልል ደረጃ ቢሆን በዚህ መልኩ እንትን ማለት አለበት ብዬ ነው ማስበው በጣም ደስ የሚል ነገር ነው ዛሬ ያየሁት ማለት ነው ይሄ ትልቅ ተሞክሮ ነው ለኛ ተሞክሮም ብቻ ሳይሆን ራሳችንን የምንጠይቅበት የት ላይ ነው ያለ ነው የሚለውን ነገር እና ራሳችንን የምናስቀምጥበት ቦታ አሁን ለይተናል ማለት ነው ስለዚህ የሚጠበቅብን ነገር ምንድነው ይህን ተሞክሮ ወስደን ከአካባቢያችን ተጨባጭ ሁኔታ ምናልባት ፒውር የአዲስ አበባን ያክል የዚህ የኮሪደር ልማቱን ያክል ላንሰራ እንችላለን፣ ግን አካባቢን ሊመጥን የሚችል አካባቢን ፖቴንሻል ሊመጥን የሚችል ስራ ነው የምንሰራው ማለት ነው። ስለዚህ ይሄ ትልቅ ተሞክሮ ነው፣ ወስደን እኛ አካባቢ ላይ አፕላይ ለማድረግ በጣም ዝግጁ ነን። በጣም ደስ ብሎናል። ትልቅ ትምህርት ነው የወሰድን ከንድፈ ሀሳብ ጀምሮ። በጣም ትልቅ ነገር ነው ያየን ያለ ነው ይህ ወደ ለውጥ እንትናረገዋለን ማለት ነው። በእውነት የብልጽግና አመራር ተናግሮ ብቻ ሳይሆን አቅዶ ብቻ ሳይሆን አቅዶ የሚተገብር ተናግሮ የተናገረውን መሬት ላይ የሚያወርድ አመራር ነው ያየ ነው። ስለዚህ ቆራጥ መሆኑን በዚህ እንግዲህ እጆቹ ነው አሻራው ማለት ነው። አፉ ብቻ ሳይሆን አንደበቱ ብቻ ሳይሆን እጆቹም ይመሰክራሉ ማለት ነው። ስለ ቆራጥ ነው የሚለውን እንግዲህ ሰባት አራት የሚባለው እንግዲህ ከዚህ በፊት የኛ የስራ ባህላችን በጣም ደካማ ነው የነበረው። ይህንን የለወጠበት ባህላችን የስራ ባህላችን የለወጠበት እድገታችን ደግሞ በጣም ተስፋ ሰጪ ሊያደርግ የሚችል አመራር ለካ ሲሰራ አመራር ለካ ቆራጥ ሲሆን የሚታይ ነገር አለ። ተስፋ ህዝብ በህዝብ ዘንድ በአገር ዘንድ ተስፋ ይታያል እና አሁን እኔ ትልቅ ተስፋ ነው በአገሪቱ ላይ እየተጣለ ያለው ይሄ ደግሞ ሊመጣ የቻለው በቁራጥ አመራሮቻችን ምክንያት ነው። ብልጽግና አሁን እየወሰዳቸው ባሉት በጣም በጣም ፒውር የሆኑ እርምጃዎች ነው ብዬ ነው የምወስደው። የደማቆች ክብር ቀለም፣ ሰላማዊት፣ ውቢት፣ አለም እንደ ስሟ ውብ ከተማ፣ ምስጥራዊት፣ ክብር ሸማ ዲዲአሽኔስቴን ይባላለሁ ከጋምቤላ ክልል የክልሉ የብልጽግና ፓርቲ ቅንጫ ጽህፈት ቤት ኃላፊ ነኝ አሁን ለባለፉት አስር ቀናት የፓርቲያችን የከፍተኛ አመራር ስልጠና ላይ ነበር። እንግዲ ፓርቲያችን ባለፉት አመታት የሰራቸውን ስራዎች አሁንም ደግሞ በዚህኛው ስልጠና ላይ በዋናነት ትኩረት አድርገን ስልጠና የወሰድ ነው፣ ኢንዱስትሪላይዜሽን በኢትዮጵያ ውስጥ እንዴት ተግባራዊ መደረግ እንዳለበት፣ ከዛ ደግሞ የአርባናይዜሽን የከተማ የከተሜነትና የከተሞች እድገትን ላይ በከፍተኛ አመራሩ ስልጠና የወሰደበት ሁኔታ አለ። ከዚህ አንጻር በፓርቲው እሳቤዎች በዋናነት ሁለንተናዊ ብልጽግናን ማረጋገጥ ነው ኢትዮጵያ ውስጥ ከዚህ ትልቁ አንድ ትኩረት ተደርጎ የተሰራ ያለው ከተሞችን ለነዋሪዎቿ ምቹውም የሆኑ ከተሞች መገንባት ነው። ከዚህ አልፎ ደግሞ የኢትዮጵያን ኢሜጅ የሚቀይሩ የብልጽግናችን የሚያረጋግጡ ከተሞች ደግሞ የልማት ማዕከል እንዲሆኑ የማድረግ ስራ ነው የተሰራ ያለው እና ከዚህ አንጻር በቴዎሪ ደረጃ በሂሳቢ ደረጃ የወሰነውን ስልጣን ስልጠና አሁን ደግሞ እዚሁ አዲስ አበባ ከተማ ውስጥ በምናደርጋቸው ጉብኝቶች የተሰሩ የልማት ስራዎችን በተግባር ይሄ ወደ መሬት የወረደበትና ህዝብ ተጠቃሚነትን የማረጋገጥ ስራ የተሰራ ያለበት ሁኔታ ያየንበት ነው ያለው ማለት ነው። አዲስ አበባ አሁን እንደ ስሟ ውብ ከተማ ሆኖ እየተገነባ ነው ያለው። እኛም ይህንን ተሞክሮ ወስደን በተለይ ደግሞ የልማት ኮሪደር ላይ የመጣውን ውጤት ወስደን ተሞክሮን ለመውሰድ ነው እዚህ አሁን ጉብኝት ያደረገን ያለ ነው። ስለዚህ ይህንንም በእኛ ክልል ለመተግበር ቁርጠኝነቱ እና ተነሳሽነት በእኛ ላይ የፈጠረ በመሆኑን እና ክልላችን ላይ ይህንንም ለመስራት የተነሳን መሆኑን ለማረጋገጥ እፈልጋለሁ ማለት ነው። አሁን አዲስ አበባ የሀገራችን ዋና ከተማ እንደሆነች የሚመጣውም አካል ሁሉ መጀመሪያ ያው ኢትዮጵያ ኢትዮጵያ የኢትዮጵያን ገጽታ በአዲስ አበባ ነው የሚያየው። ስለዚህ አዲስ አበባ ያለውን አመራር የፓርቲያችን እሳቤዎችን ወስዶ መሬት ላይ በማውረዳቸው ምክንያት ይሄን ያደረጉት ከፍተኛ ቁርጠኝነት በአመራሩ ውስጥ ስላለ ነው፣ ተነሳሽነትም ስላለ ነው። የህዝብ አቅምም ተጠቅመዋል እንደሚታየው፣ ህዝብን ያስተባብሮ ነው ይሄንን ሁሉ ስራ የተሰራው። ገቢያቸውን በአግባቡ ሰብስቦ ለህዝብ ስራዎች ለህዝብ ልማት አውሏል። ስለዚህ እኛም ይህንን ተሞክሮ ወስደን በተለይ ደግሞ በአካባቢያችን ላይ ምን አይነት እምቅ ጸጋዎች አሉ ለዚህ ስራ የሚጠቅሙና ለዚህ ስራ የሚያግዙ በህዝባችን በኩል ያለውም አቅም ምንድን ነው ያለው የሚለውን አሴስመንት ሰርተን በዋናነት ይህንን ስራ ተግባራዊ ለማድረግና እዚህ ጋር የታየውን ለውጥ በእኛ ላይ ደግሞ መነሳሳትን ፈጥረዋል። በእኛም ብቻ ሳይሆን በብዙ አካላትም የአለም አቀፍ ደረጃ የሚመጡ አካላትም ጭምር ላይ ከፍተኛ መነሳሳትን የፈጠረ ግርምትም የፈጠረ ነው። ምክንያቱም ለውጡ በአጭር ጊዜ ውስጥ ያም ደግሞ ስራው የሚሰራት ነው። እንዲሁ ዝም ብሎ ለአንድ ወቅት ብቻ ሳይሆን ለመጪ ጄኔሬሽን ሊጠቀምበት የሚችል ስራዎች የተገነቡ ናቸው። ከዛ አልፎ ደግሞ ከተማ ነዋሪዎች የስራ እድል የሚፈጥሩ ስራዎች ላይ ነው ትኩረት ተደርጎ የተሰራ ያለው። ይሄ ብቻ ሳይሆን በተለይ ደግሞ ድሃን ተኮር ህይወቱን ከመቀየር አንጻር የቤቶች አቅርቦት በተመጣጣኝ ዋጋ ለዜጎች በማቅረብ እና የአቅመ ደካማ ዜጎችን በዛው የቤት ተጠቃሚ የሚሆኑበትና ስራ የተሰራ ስለሆነ ይሄ ስራ በእኛም ላይ ከፍተኛ የመነሳሳት ስራ ነው የፈጠረውና ይህንን ተግባራዊ ለማድረግ እኛም ቁርጠኛ መሆናችን እና እየተሰራ ያለው ስራ ደግሞ ሁሉም ማህበረሰብ እየደገፈውም ስለሆነ ሁሉም አካላት በዚህ መሰረት ድጋፋቸውን እንዲቀጥሉ ትብብራቸውን እንዲቀጥሉ ከመንግስት ጎን በመቆም ሀገራችን ኢሜጅ መቀየር እንዲቀጥሉ ሀሳቢን ለመስጠት እፈልጋለሁ። ፋንታሁን ብላት ይባላለሁ። የመጣሁት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ነው። የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ ነኝ። ስልጠና ወርዱ ከሆነ በአስር ቀን ቆይታ ውስጥ ያገኘነው ጭብጥ በጣም ትልቅ ነበረ። በተለይም የኢትዮጵያን ጸጋዎች በጣም ባጠረ ጊዜ በጣም ባፈጠነ ጊዜ በቁጭት በጣም በአማራ ኮሚትመንት በቁርጠኝነት በመስራት ትልቅ ሀብትን ወደ ወደ ኢትዮጵያ ብልጽግና ወደ ኢትዮጵያ እድገት መቀየር እንደሚቻል ትልቅ ቁጭት የወሰነበት ስልጠና ነበር። ስልጠናው አማሩን በጣም ያበቃ ነበር። አማሩን በጣም የውስጥ መነሳት እየፈጠረ ነበረ። ሶ ከዚህ አንጻር አሁን መተን ያያይ ያየ ነው በትክክል ቲዮሪ ከተግባር ጋር ተያይዞ ተገናኝቶ በአካል አይተናል እዚህ ጋር። ትናንትናም ቢሾፍቱ ላይ በትክክል ያየነው በአራቱ ሰነዶቻችን ላይ ያየናቸው ስራዎች፣ በተለይ የገጠር ትራንስፎርሜሽን፣ ኢንዱስትራላይዜሽን፣ የከተማ ስራ ስራዎችን በሙሉ ወደ መሬት ማውረድ የሚቻልበትን ትናንትና አይተን ነበር። ዛሬም ያረጋግጥ ነው ይሄን ነው። አዲስ አበባ ላይ ደግሞ እጅግ ልዩ ነው። በትክክል ቃልን በተግባር ያየንበት ፍጥነት፣ ፈጠራ አይደለም። ዝል ላይ ነው ያየን ያለ ነው። በጣም ዝሎ ትልቅ ቦታ መድረስን ነው። በቅርብ ጊዜ የምናውቀው ቦታ ይሄ አይደለም። ይሄ ታምር ነው። ምናልባትም ሌላ ሀገር ላይ ያለ ነው የምትመስለው እንጂ በተወለድክበት ባደግክበት ሀገር ላይ ያለ አይመስልም። ሶ የሰው ልጅ ሀገርን መስራት ይችላል። የሰው ልጅ ሀገር ሀገርን ማፍረስ ይችላል። በዚህ ደረጃ ላይ ደግሞ ለማልማት መጀመሪያ የአስተሳሰብ ልማት ያስፈልጋል። አእምሮ ውስጥ ለማ ነው የምታለማው። ይሄ ትላንትም ነበረ ትናንትና ወዲያም ነበረ፣ በአባቶቻችን ጊዜም ነበረ። ነገር ግን ያ አካባቢ ላይ ማለፍ ማትችልበት ማየት ማትችልበት መቅመጥ ማትችልበት አፍንጫህን አፍነ የሚታልፍበት ቦታ ነበር። ዛሬ ግን ውለህ ብታድር እያየ እያየ ብታድር የማያጠግብ አካባቢ ሆኖ ነው ያየሁት። ከዚህ በኋላ ኢትዮጵያ የብዙዎች መዳረሻ ነው ምትሆነው እንጂ ሌላ ቦታ መስፈ ፈለጋ ማን ደርሰናል። እና እጅግ በጣም ልዩ ስራ አይተናል። ይሄ ደግሞ መወስደን በየአካባቢያችን ተግብረን ማሰተ ያስፈልጋል። ምክንያቱም ኢትዮጵያ ማለት አርሳ ብቻ ማለት አይደለችም። ኢትዮጵያ ዘርፍ ብዙ ነው። ኢትዮጵያ ቀለም ብዙ ነው፣ መልኮ ብዙ ነው፣ ገጾ ብዙ ነው፣ ይዞታ ብዙ ነው። ያንን አቀናጅተን አደራጅተን ወደ መሬት ሁላችንም የማውረድ ኃላፊነት የወሰንበት ነው ማለት ነው። ባሻ ባላቸው ይበላሉ። ደቡብ የደቡ የመጣሁት ከደቡብ ምዕራብ ኢትዮጵያ ከኮንታ ዞን የዞኑ መንግስት የብልጽግና ፓርቲ የፖለቲካና ህዝብ ግንኙነት ዘፍ ኃላፊ ነኝ ያው ብልጽግና ፓርቲ ባለፉት ሶስት ዓመታት ዘንድሮን ጨምሮ ለከፍተኛ አመራሩም ሆነ እስከ አባል ድረስ በብልጽግና እሳቤዎች ላይ እንዲሁ ስልጠና እየሰጠ የቆየ መሆኑ ይታወቃል የዘንድሮ በጣም ልዩ የሚያደርገው ምንድነው ነው አንደኛው ስልጠናው ፕራክቲካሊ ብልጽግና ማረጋገጥ በሚንችል ርዕሶች ላይ ያተኮረ መሆኑን ማየት ችለናል አጋጣሚ ሆኖ ይሄን ሶስቱንም ስልጠናዎቹን ተሳትፌ ነበር። የዛሬ ሶስት ዓመት የነበረው በጣም መሰረታዊ የሆኑ የቲዮሪ ስልጠናዎች ነበሩ። አምና ላይ ደግሞ ወደ ፕራክቲካል፣ ዘንድሮ ደግሞ በጣም ተጨባጭ ብልጽግና ማረጋገጥ የሚችሉ ጉዳዮች ላይ ስልጠና ወስደናል። ስልጠና ብቻ ሳይሆን እንግዲህ ከሀገሪቱ ከሁሉም አካባቢዎች የተገኙ አመራሮች ናቸው ስልጠና የወሰዱት ተሞክሮችን ስንወስድ ነበረ ከተለያዩ አካባቢ ያሉ ተሞክሮዎችን ሼር ስናደርግ ነበር። የብልጽግና ፓርቲ ወንድማማችነትን ሴትን በሚያሳድጉ ጉዳዮች ላይ በጋራ ስንንቀሳቀስ ነበር። እጅግ በጣም ደስተኛ ነኝ። ከዛ ውጪ አሁን እዚህ ከገባን በኋላ በተለይ አዲስ አበባ ላይ ያየናቸው ነገሮች እጅግ በጣም ድንቅ ናቸው። ለእኔ እኔ አጋጣሚ ሆኖ የኮሌጅ የዲግሪ ትምህርት እዚህ አካባቢ ጀምሬ ተምሬ ያለሁ በልጅነትም ማቃለሁ። እጅግ በጣም ዘግናኝ የሆኑ አካባቢዎች፣ ወንዝ ዳርቻዎች፣ በተለይ በጣም የሚሸቱ አካባቢዎች እንደሆኑ ተደጋጋሚ የምናቃቸው ነገሮች አሉ። ይሄኛው ግን በቅጽበት በጣም ድራማቲክ በሆነ ሁኔታ ተቀይሮ ማግኘታችን ለእኛ ለአዲስ አበባ እንደ ኢትዮጵያ እንደ ዜጋ በጣም ደስ የሚያኮራን ብቻ ሳይሆን ደግሞ በእኛ አካባቢ ሄደን ምንድን ነው መስራት ያለብን የሚሉ ነገሮች እንድናስብ መሰረት የጣለን በየአመቱ ስልጠና ሰልጥነን ስንሄድ በእኛ ተጨባጭ ሁኔታ በእኛ ነባራዊ ሁኔታ ተቀይሮ መሰራት ያለባቸውን የህዝቡን ተጠቃሚነት ማረጋገጥ የሚችሉ ጉዳዮች ላይ ኦሬዲ እየሰራን ነው ያለነው። የጀመርናቸው ነገሮች አሉ። የኮሪደር ላይ ስራዎችን ኦሬዲ በእኛ በሁለቱ ከተሞች ጀምረናል። ግን ማስፋት አለብን። ብዙ የሚቀሩ ነገሮች አሉ። አሁን የወሰድናቸው ልምዶች አሉ። ስለዚህ የህዝቡን አቅም እናስተባብራለን። የብልፅግና ፓርቲ አመራርና አባላት እናስተባብራለን። ያሉ አቅሞቻችን በሙሉ ተጠቅመን ጊዜዎችን መጠቀም ማለብን አሁን አንድ የተማነው ጊዜን መጠቀም ጭምር ስለሆነ ፈጠራ እጅግ በጣም አስፈላጊ ነው። ፍጥነት አስፈላጊ ነው። ዝላይ አስፈላጊ መሆኑን ስላየን ቀጣይ ላይ በእኛ አካባቢ ላይ ተግባራዊ አድርገን እናሳያለን። ኢትዮጵያን እናበለጽጋለን የሚል ሀሳብ ነው ያለን የደማቆች ብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊ